ሰላም ሰላም ቤተሰብ ተመልካቾቼ፣ እንዴት አደራችሁ፣ እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ትላንትና እቺ እህታችን እንግዲህ ጆርዳን ላይ ቪዲዮ አየሁት። ልክ እንዳየሁት ላይብ ላይ ነበሩ ማለት ነው። በጣም ትላንትና ያየሁት ነገር በጣም ደስ ይላል። እንደዚህ እርስ በራስ መተባበር ብኖር የእኛ ዜጎች እንደዚህ አይሰቃዩም በየቤቱ ማለት ነው። ልጅቷን ለማግኘት ሲያደርጉ የነበረው ርብርብ በጣም ነው ደስ የሚለው። ስልኳን ሲቀባበሉ ነበረ ወታ ለፖሊስ እንድትናገር ለፖሊስ ማለት ለፖሊስ እንድትደውል ሎኬሽኗን ለማወቅ ምናምን በጣም ብዙ ጥረቶች እያደረጉ ነበረ። ላይ ላይ ብዙ ሰዓት ቁጭ ብዬ ነበረ፣ ግን ላገኟት አልቻሉም። ዛሬ ምናልባት አዲስ ነገር ከኖሬ አላውቅም። ስልኳን አይሰራም እንግዲህ እህታችን በጆርዳን ነው የምትኖረው። በጣም ነው የምታሳዝነው ነው ማርያምን። ለአንድ ልጅ ስትሉ አትርፉኝ ስትል እንዴት አንጀት እንደምትበላ ማርያምን። እዚህ ቪዲዮ እንዳላስገባ ዩቱብ ቅጣት ስላለብኝ ነው። ለዛ ነው የማንም ቪዲዮ ወስጄ እንኳን ለትንሽ ደቂቃ ማስገባት አልችልም። አንድ ሁለት ወር ምናምን ቅጣት አለብኝ ዩቱብ ቀጣይ ማለት ነው። የሰው ቪዲዮ አስገብቼ ባለፈው የሆነ ቪዲዮ ሰርቼ በዛ ምክንያት ነው እንጂ አስገብቻቸው ታዩ ነበረ። ተመልካቾችን ጨለማ ውስጥ እንግዲህ ቤት ቆልፎባት በጣም ጨለም ያለ ቤት ውስጥ ነው። ቪዲዮን ገብታችሁ ማየት ትችላላችሁ። ብሌን ብላችሁ ሰርች አድርጎ ቲክቶክ ላይ ማለት ነው። የእሷ ጓደኛ ናት ብሌን። ይህን ቪዲዮ እንግዲህ የለቀቀችው ማለት ነው። በየወሩ ከምትልከው ደግሞ ሀምሳ ሀምሳ ብር ትቆርጣለች አለች። ደሞ ለዛ ነው አለች። ስንትን ቤት ጨለማ ቤት ውስጥ አስገብታ ቆልፋብኛለች። እባካችሁ ነው አትርፉኝ እያለች በጣም ነው ደሚውን ባ እያለቀሰች ያለችው። እንግዲህ ብዙ ልጆች ችግር ነው ይሄ ችግር ማለት ነው። ብራቸው ዶላር ምን እንደሆነ ዲናር ምን እንደሆነ መልኩን ራሱ ማያቁ ልጆች ብዙ አሉ። ይቀበላሉ። ቀጥታ ወደ ኢትዮጵያ ነው የሚልኩት ራሳቸው ማለት ነው። አሰሪዎቹ ማዳሞች ለልጆቹ አይሰጡም። ብዙ ጊዜ ለምን እንደሆነ ያላቅም። ሰላሳ ቀን ለፍቶ ደም ተፍቶ የሚሰሩ እነሱ ለምንድን ነው ብራቸውን እጃቸው ላይ እንደማይሰጡ ያላቅም። እና እቺ ልጅ እንግዲህ በየወሩ ከምትልካቸው ብር ሀምሳ ሀምሳ ብር ነው የምትቆርጥብኝ አለች። ለምንድን ነው የምትቆርጭብኝ ደሞዘን ስጭኝ ስትላት ነው እንግዲህ ጨለማ ቤት ውስጥ የወረወረቻት ብዙ ዛቻ እየደረሰብኝ ነው፣ እባካችሁን አድርሱኝ ያለች ስታለቅስ ነበረ። በጣም ነው የምታሳዝነው። ላይ ላይ ጆርዳን የሚኖሩ ልጆች ተሰባስበ ሲያወሩ ነበረ። በአጠቃላይ ስለ ጆርዳን ያለው ችግር ምናምን ምንም፣ ይሄ እኮ ምንም የሚወራ ነገር አይደለም። ይሄ ግልጽ ነው፣ የሁሉም ቤት ያለው ችግር ነው እና በጣም ደስ ይላል። ልጅቷን ለማግኘት ብዙ ጥረቶች እያደረጉ ነበረ። ኢሞ ብቻ ነው የምትጠቀመው፣ በምንድን ነው የምናገኛት ምናምን እያሉ ብዙዎቹ ተጨንቋል። በጣም ደስ ይላል፣ እንደዚህ እንደዚህ መደጋገፍ በሰው ሀገር በጣም ደስ ይላል። እኔ በጆርዳን እንደዚ አይነት ነገር አይቼ ስለመላቅ እንግዲህ እች እህቴን ደሞ ፈጣሪ እንደው አንዳንዴ በጣም የታዘብኩት ነገር ቢኖር ከኮንትራት ቤት ውጭ ጆርዳን በቃ አነሰ በዛም ውጭ ነው የሚሻለው፣ ጠፍቶ መስራቱ። አሁን እኔ ሳስበው እንደዛ ነው። ምክንያቱም ነፃነት አለ። ከፈለጋችሁ ትሰራላችሁ። ቃል አንድ ህግ የወጥናችሁ እኮ ትቀይራላችሁ። እና ብዙ ልጆች አትፍሩሽ። አንዴ ከጠፋችሁ ጆርዳን ውስጥ እንደ ሌላ ሀገር እስር ቤት ምናምን አያንቃቁም እነዚህ ማለት ነው። ወደ አሁኑ እጅ ከሰጣችሁ ወደ አሁኑ ወደ ኢትዮጵያ ምገቡት ማለቴ በቃኝ ስትሉ ለአገር ወደ አገር ቤት ለመግባት ስታስቡ እጃችሁን ትሰጣላችሁ። ምንም እውነቴን ነው የምላችሁ። የሆነ በቃ ህጋቸው ደስ ይላል ብዙም እንትን አይሉም። እና ጠፍታችሁ የምትሰሩ ምናምን ብዙም አትፍሩ መጥፋት የእውነት ከእንደዚህ አይነት አውሬ ማዳሞች ብትጠፉ እጅ ብትሰጡ ምንም አያደርጋቸው ወደ አሁኑ ነው ወደ አገራችሁ የምትሸኙና፣ እኔ እንደዛ ነው የሚመክራችሁ ማለት ነው። ከእንደዚህ አይነት አውሬ ማዳም ካጋጠማችሁ በጣም ስትጠፉ ደግሞ ጥንቃቄ አድርጉ። ስትጠፉ በጣም ትልቅ ጥንቃቄ አድርጉ። ስራ የሚያስገባ ሰው መጀመሪያ ማዘጋጀት አለባችሁ። ከዛ በኋላ ምንም ብዙ ልጆች በጣም ነፍ ልጆች ኮንትራት ቤት ከሚሰሩ ይልቅ የሚበልጡ ውጭ የሚሰሩ ልጆች ናቸውና ፈጣሪ ይጠብቃችሁ። እች ልጅ አሁን ጠፍታ ለፖሊስ እጇን ትሰጠ ማለት ከዛ ትናገር የሚያደርጓትን ነገር ምናምን ነገር። ያለው አማራጭ ይሄ ነው። ይሄ ቢሮ ምናምን የቢሮ ነገርማ ተው፣ አይወራም። ቢሮም ያው ነው፣ ምንም መፍትሄ አታገኙም። እና አይዞአችሁ፣ መጥፋት ይሄናል። እንደንትን የምትደነግጡ ልጆች ምንም ችግር የለም። ጠፍታችሁ ውጭ የሚሰሩ ልጆች እጃችሁን ትሰጣላችሁ። ወደ ሀገር ቤት ልገቡ ስትሉ ምናምን ነገር ብዙም አያቆዩም። በጣም ደስ የሚለው ነገር አትፍሩ። እንደዚ አይነት መጥፎ በጣም ጨካኝ ማዳሞች እየበዙ ስለሆነ ከመሞት ምንም ችግር የለውም መታሰር፣ እኮ ምንም በጤናችሁ ትገባላችሁ። አይምሯችሁ ወይም ጤናችሁ ነፍሳችሁ ከሚጠፋ በሰው ቤት አሁንቺ ልጅ በጣም በዚህ ሙቀት እንግዲህ ፊቷ ላበላ በሆነው ምናምን ነገር ተጨንቃ በጣም ነው የምታሳዝናችሁ። ጨለማ ውስጥ ቤት ቆልፎባት ስልኩን ራሱ መያዟ አንድ ነገር ነው። እዛ ውስጥ ብትሞት ምን ማን ነው የሚደርስላት? ማንም። ደስ የሚለው ነገር ይህንን ድምፅ እንድታሳልፍ ቢያንስ ስልክ እጅኋላ ስለያዘች ነው እንጂ አሁን እዛ ውስጥ ብትሞት ማን ነው የሚደርስላት? ማንም። እና ፈጣሪ ድረስላት። በጣም ነው አንጀት የምትበላው። ለአንድ ልጅ ባካችሁ፣ ለአንድ ልጅ ልኖርበት፣ ለአንድ ልጅ ስትሉ አትርፉኝ እያለች በጣም ነው የምታሳዝነው እንግዲህ የልጆቹ አምላክ ያትርፋት። የኔ ምስኪን፣ የኔ እናት እንዴት አንጀት እንደምትበላ ማርያምን። የእኛ ነገር እንደውም ምን እንደሚሻለን። አንዷ እህታችንም ያው በዱባይ ነፍሶ አልፏል። በጣም ነው የሚያሳዝነው። እኔ እየፈራው ነው ማለት የመኖር እንትኑ በቃ። ብዙም ለላይፍ መጨነቃቁም ያለው ማርያምን። ሞት በጣም እየረከሰ ነው። ነፍሲ ማር የሞተውንም ነፍሲ ማር። እንግዲህ ምን ማድረግ ይቻላል? የሚያሳዝነው ነገር እኮ ወይም ታሞ ወይም ቢሞቱ ደስ ይላል፣ ግን በሰው እጅ በሰው ሀገር በሰው እጅ ስትሞቱ በጣም ነው የሚያሳዝነው። እና የኛ ሞታ አላውቅም፣ ዘንድሮ እህቶቻችን በጣም እያለቀ ሆኖ፣ በዱባይ እና በሳውዲ ምን እንዳለ አላውቅም። በሳውዲ በዱባይማ በተከታታይ ግማሹ ራሱን ያጠፋል፣ ግማሹ ማዳሚሁን ማን እንደሚገላቸው አይታወቅም። እንግዲህ እቺ ልጅም ጤነኛ ልጅ የነበረችው ሞተች ብቻ ነው የተባለው። ማዳምት ትግደላት ራሷ ራሷን ታጥፋ ፈጣሪ ነው የሚያውቀው። እኛ አናቅም። ፈጣሪ ነፍሷን በሰላም ያሳርፍ። በጣም ያሳዝናል። እባካችሁን እህቶቼ በተአምር ነፍሶቻችሁን አታጥፉ። ምንም ማያልፍ ነገር የለም፣ የእውነት ሁሉም ያልፋል። አሁን አዳዲስ የምትመጡ ልጆች ብዙም ጊዜ ትዕግስት የላችሁ ማለቴ ህይወት ቀላል ነው እያልኩ አይደለም፣ ግን የምትመጡት እናታችሁ ቤት አይደለም። ልትሰደቡ ሰውን ሊያመነጫጭቃችሁ ይችላል፣ ግን ዋጥ አድርጉ። ምንም ማለት አይደለም። ለስራ ነው የመጣ ነው አይደለም። ዋጥ ውስጣችሁ ርር እያለ እንኳን ዋጥ አድርጉ እና አይዟችሁ። ማያልፍ ቀን የለም። ለሰይጣን እጅ አትስጡ። በሰላም እጅ እግራችሁን ይዛችሁ ወደ ሀገራችሁ። ምንም በተአምር ነፍሳችሁን ለማጥፋት ምንም አይነት ሙከራ አታድርጉ እቺ እህታችንም ደግሞ ፈጣሪ እንደው ካለችበት በሰላም ያውጣት ሼር አድርጉ ብለን ብላችሁ ሰርች አድርጉ ማየት ትችላላችሁ ልጅቷ ማለት ነው ፈጣሪ ይድረስላት ነው የምለው እንግዲህ ትላንትና ረጅም ሰዓት ነው የቆየሁት ግን ምናልባት ዛሬ አዲስ ነገር ካለ አላቅም ለማስወጣት ለፖሊስ እጇን እንድትሰጥ እና ሄዳ ለፖሊስ እንድትናገር ሲያወሩ ነበረ ማለት ነው። ሎኬሽኗን ለማግኘት ምናምን ጥረት ሲያደርጉ ነበረ። ሁላችሁም በያላችሁበት ፈጣሪ ጠብቃችሁ ከእንደዚህ አይነት ክፉ ማዳመ ፈጣሪ ጠብቃችሁ ከክፉ አረቦች። የእውነት አረቦች በፊት መልካም ነበሩ። አሁን አሁን እነንቻ ጭካኔ እየበዛ ነው። አረቦች ለምን እንደዚህ ክፋት እንደበዛባቸው እኔ አላቅን። ፈጣሪ ልቦና ይስጣችሁ። ኖም ምሎ እኛን ፈጣሪ ጠብቀን። እህቶቼ በያላችሁበት ሰላም ሆኑ ልኝ ወዳቸዋለሁ። መልካም ጊዜ መልካም ቆይታቸው